ሻቢያ ከቡርሃን ጋር የገባበት ጋብቻ መልሶ ራሱን የሚበላው ነው። ኢሳያስ ቀጠናው ላይ ባለ ጠብ ችግር፣ ብጥብጥ ውስጥ ሁሉ እንደ ግር ኩባያ ጥልቅ እያለ እየገባ መዘዝ ነው ይዞ የመጣው። ኤርትራ ጦርነት ራሱ ራሱ ይወደዋል። እሱ ይዋደዳሉ ከጦርነት ጋር ደም ጦርነት ትና ይመቸዋል። አይበቃውም። የቀይ ባህር አፋሮች ዲሞክራሲያዊ ንቅናቄ ትላንትና ለሶስት ወር ያሰለጠናቸውን ሰራዊት አስመርቁ። ሻቢያ ከውጫዊ ኃይሎች ብቻ አይደለም ከራሱ ከውስጣዊ ኃይሎችም እየመጣበትን ያለውን ጥቃት መቋቋም የማይችልበት ደረጃ ላይ ደርሷል። እዋዝም እየተነገራት ነው። ያኔ ማንም ኋላ ቀር ውጊያ ከእናንተ ጋር አይዋጋም፣ ዓለም የደረሰበትን ቴክኖሎጂ እወቁ፣ ተረዱት ሲባሉ ነበር። አይሰሙም። ጤነኛ ከሆኑ ኢትዮጵያ አሁን ያለችበት ወታደራዊ አቅም ጦርነት የሚያስጀምር አይደለም፣ ሊጀመር የታሰበ ጦርነትን የሚያስቀር ነው። የትጥቁ ዘመናዊነት፣ የወታደሩ ዝግጁነት፣ የተቋሙ ዝማኔ ከዚስ ጦርነት አሁን ያለበት ደረጃ የማትሞክራት ሀገር ሆናለች ኢትዮጵያ። ውጊያ አያስፈልግም፣ ሰላም ይሻላል። እኔ ምን አይነት ጭፍንነት ቢሆን ነው የሰማንያ ዓመት ሽማግሌውን ለየትኛው እድሜ ሆነው አሁን እንደዚህ ለህዝቡ ችግር ይፈጥረው? ለመዳን አንድ መንገድ አለው ሻዕቢያ ከኢትዮጵያ መንግሥት ጋር መነጋገር መደራደር።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 በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነር ላይክ ሼር ሰብስክራይብ ብታደርጉ ታግዙናላችሁ፣ የበለጠ ተደራሽ እንድንሆን ያግዘናል እና እሱ እንድታደርጉልን ጠይቄ እጀምራለሁ። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጓቸው የበለጠ ተደራሽ እንድንሆን ስለሚያግዘን እሱን ጠይቄ እጀምራለሁኝ። ሰሞኑን ኮመንት እያየሁ ነው አትጥፎ የሚል እኛ ከሰኞ እስከ እሁድ ሁሉም ቀን እለታዊ ዝግጅቶቻችንን ከቀኑ 11 ሰዓት በኢትዮጵያ ሰዓት አቆጣጠር ወደ እናንተ እናደርሳለን። ምናልባት የዩቲዩብ ኖቲፊኬሽን እየደረሳችሁ ስላልሆነ ሊሆን ስለሚችል ሰርች አድርጋችሁ ብታየው ታገኙናላችሁ። ቼክ ብታደርጉት ስላለን እንደዛ ነው። አንጠፋም፣ ሁሌ ያለን ለማለትና ምላሽ ለመስጠት ነው። በተደጋጋሚ እያየሁት ስለሆነ ማለት ነው። ዛሬ በቆይታችን በጣም በርከት ያሉ ጉዳዮች ነው የምናነሳው። ሻዕቢያ ግራ ገብቶታል፣ ግራ ገብቶታል የማይገልጸው ግራ መጋባት ውስጥ ነው የገባው። ማለት ቀኑ ጭልም ነው ያለበት ወደ ሱዳን የመጣበት ጣጣ እልፍ ነው። ወዲያ በአፋር በኩል እየመጣበት ያለው ነገርም ቀላል የሚባል አይደለም። በተቃራኒው ኢትዮጵያ የኒውክሊየሩን አንድ ጅዛ መንገዷን ተያይዘዋለች። እነዚህን ጉዳዮች አሰናሰን እንመለከታለን። በባህር ዳር የሚካሄደው ዓለም አቀፍ ፎረም እነከሌ አልሰሙትም እንዴ ያለ ነው የሉሙት እኮ ናቸው ለሚለው ማስረጃ የሆነንን ጉዳይ እናነሳለን። አብራችሁ ልትቆዩ እጠይቃለሁኝ ከሰሞኑ የምስራቅ አፍሪካ እንደምታውቁት ድራማ ያጣ ከሰሞኑም ከባባድ ድራማዎችን እያስተናገደ ነው። ከሰሞኑ የምስራቅ አፍሪካ እያስተናገደ ያለው ፖለቲካዊ ድራማ ታዲያ ዋናው ችግርነቱ ለሻዕቢያ ነው። ሻዕቢያ ግራ ገብቶታል። ግራ ገብቶታል። ራሱ እንዴት እንደሚያብራራው አላቅም። ጭል ምን ያለበት እሱ የጦርነት ዝግጅት ውስጥ ነኝ እያለ የሚያሳየውን እንትን ይዩት አሁን በዚህ ምንድን ነው? እስቲ አሁን አሁን ይሄ ነው። አሁን አሁን ይሄ ነው። አሁን እስቲ አሁን አሁን እነኝ እኮ አይረጉም እኮ ሻዕቢያ ህወሓትን ተገዳድመን ሳንጨርስ አንድ አይነቶች፣ ማለት አናሎጎች፣ በቃ ደንበኛ አናሎጎች የሆነ ቦታ ላይ ተቸንክረው የቀሩ ተቸንክረው የቀሩ ሰዎች፣ አሁን ከባድ ጣጣ መጥቶበታል። ከሰሞኑ የሱዳኑ አርኤስኤፍ ኃይል ሐምዳን ዳጋሎ ሄሚቲ የአየር ጥቃት እንደሚሰነዝሩ ተናግረው ነበር። ሰምታችኋል። የድሮን ጥቃት እንፈጽማለን ብለው ነበረ። ተከታታይ ድሮን ጥቃት እንደሚፈጽሙ ተናግረዋል። ያ ብቻም አይደለም። ከቡርሃን ጋር አብረው የሚሰሩ ኃይሎች ላይ እርምጃ እንደሚወስዱ፣ አይኖቻችን ስር ናቸው፣ እርምጃ እንወስዳለን ብለው ሲያስጠነቅቁ ነበር። ትናንትና የካርቱም አየር መንገድ ላይ እርምጃ ወስደዋል ሐምዳን ዳጋሎ ሄሜቲ። በረራ በጀመረ ከሁለት ዓመት በኋላ በረራ በጀመረ በቀናት ውስጥ ነው የካርቱም አየር መንገድ ይህንን ጥቃት ያስተናገደው አንዳንድ ዳጋሎ ሚቲ አንድ ብለው ጀምረዋል በጣም የሚገርመው ቡርሃን ኒያላ ወደሚባለውን ዳጋሎ ላለበት አካባቢ ላይ ጥቃት ፈጽመዋል የመልስ ምት መሆኑ አንዳንድ ሚዲያዎች እንደሚገልጹት የመረጃ ምንጮች እንደሚጠቁሙት ኒያላ ላይ ጥቃት የፈጸሙት ድሮኖች የአየር ጥቃቱን ያደረሱት ኃይሎች የተነሱት ከኤርትራ ነው ቡርሃን የተነሳው ከዛ ነው እያሉ ነው ይህ መረጃ እውነት ከሆነ የዳጋሎ አጸፋዊ ምላሽ ምን ሊሆን እንደሚችል ማስላት ነው። ከሰሞኑ በተከታታይ ስናነሳ ነበር፣ ሻዕቢያ ከቡርሃን ጋር የገባበት ጋብቻ መልሶ ራሱን የሚበላው ነው። ምክንያቱስ ይህኛው ኃይል ያለ ርኅራሄ የቡርሃንን የጦር መሳሪያዎች ማውደም ፍላጎት ካለው ጥቃት የሚፈጽመው መሳሪያዎች ያሉበት አካባቢ ነው። ቡርሃን ደግሞ የአየር ጥቃት የሚፈጽምባቸውን ከበድ ከበድ ያሉ መሳሪያዎች ወስዶ ያስቀመጡ የት ነው? ኤርትራ ነው። ኢሳያስ ቀጠናው ላይ ባለ ጠብ፣ ችግር፣ ብጥብጥ ውስጥ ሁሉ እንደ ድር ኩባያ ጥልቅ እያለ እየገባ መዘዝ ነው ይዞ የመጣው ለኤርትራ ህዝብ ችግር ነው። ምንም ሌላ ለኤርትራ ህዝብ የወለደው አንድ አንድ ረብ ያለው ነገር የለም። ችግር ብቻ፣ መዘዝ ብቻ። አሁን የዳጋሎ ቀጣይ እርምጃ ምንድን ነው ሊሆን የሚችለው እንደተባለው እንደ መረጃ ምንጮች የአየር ጥቃቱ ከኤርትራ በተነሱ ድሮኖች እና የአየር መሳሪያዎች ከተፈጸመ ኢሳያስ የማያወጣበት መዘ ውስጥ ነው። ያው ሲጀመር አያዋጣውም። ዳጋሎ ፓወር ሽፍት ካደረገ ከወዲ አጥቅቶ ለመመለስ ነው፣ እግረኛ ሰራዊትም ጭምር ቡርሃን ኤርትራ ውስጥ ያስቀመጠው ያው ያኛው የግብፅ ተላላኪ ስለሆነ ነው። ከዚህ ጋር የሚሰራው ቀጠናው ላይ ያለ ችግር ብጥብጥ ውስጥ ሁሉ ዘሎ ይገባል። እዛ በማያገባው ገብቶ እዚህ ትርምስ ውስጥ ራሱን ከቷል። ወዲህ ደግሞ እዩ፣ የአፋር የቀይ ባህር አፋሮች ዲሞክራሲያዊ ንቅናቄ ትላንትና ለሶስት ወር ያሰለጠናቸውን ሰራዊት አስመርቋል። ለግዳጅም ወደ አሰብ አሰማፍቷል በባህር በእግረኛ በአየር ምናምን ነው በሁሉም ነው የምንዋጋው እያሉ ነው እነሱ ሻዕቢያን ለመጣል ሻዕቢያ ከውጫዊ ኃይሎች ብቻ አይደለም ከራሱ ከውስጣዊ ኃይሎችም እየመጣበትን ያለውን ጥቃት መቋቋም የማይችልበት ደረጃ ላይ ደርሷል እንዲህ ግራ የተጋባ ከወዲያም ከወዲም ውጥንቅጡ የወጣ ችግር ውስጥ የገባበት ዘመን ትዝ አይለኝም የኢሳያስ አፈወርቂ አስተዳደር ይሄ ዘመን የሚያልፈው አይደለም፣ የሚሻገረው አይደለም። ለመስራት ይሞክራቸውን ተንኮሎች ስታዩ ራሱ ተንኮል ጠፍቶበታል። ዳቦቆሎ እያስቆረጠ ያሳያል። ኒኮ አይቻለ ለውጊያ ዳቦቆሎ እዚህ እዛ እዚህ፣ ይዩት፣ ምስሉ ላይ እንደምታዩት የደረደረውን ታንክ ዳቦቆሎ ሊያረጉለት የሚችሉ በሰከንድ ዳቦቆሎ ሊያረጉለት የሚችሉ ድሮኖች እያሉ እሱ እዛ ዳቦቆሎ ያስቆርጣል። ችንክር ያለው ኋላ ቀር የማያዋጣ የማይሆን አስተያይ አያያዝ ከማን ጋር እንደሚላፋ ለማየት ቆይ። የኢትዮጵያን ነገር ልንገራችሁ። ትናንትና ጠቅላይ ሚኒስትሩ የማክሮ ኢኮኖሚን ሲገመግሙ የተዘረዘሩ ድንቅ ድንቅ ድንቅ እልፍ ስኬቶች አሉ። አንድ ከፍታ ያዙት እሱ። ከዛስ ትላንትና የሩሲያ አምባሳደር በኢትዮጵያ የሩሲያ አምባሳደር የገለጹት አንድ ነገር አለ። የኢትዮጵያና የሩሲያ የኒውክሌር መንገድ ኢትዮጵያና ሩሲያ የሚገነቡት የኒክሌር ጣቢያ ቪቪኢአር 1200 በተባለ ቴክኖሎጂ የሚገነባ ነው። ይህ ሩሲያ ካሏት የኒክሌር እንትኖች ቴክኖሎጂዎች በጣም ሴፍ የሆነው ከፍተኛ ደህንነት የተሞላበት መሆኑ ተገልጿል። ይሄ ኢትዮጵያ ብቻ ሳይሆን ሩሲያም ለጉዳይ የሰጠችውን ትኩረት የሚያሳይም ለሰላማዊ ዓላማ፣ በጣም ደህንነቱ የተጠበቀ በጣም በረቀቀ ቴክኖሎጂ የሚገነባ የኒክሌር ፕላንቷን መገንባቷን መንገዷን ተያይዘዋለች። ማለት ኢትዮጵያ ከፍ ያለን ከዛስ ሻዕቢያ አስታጥቂያው ያለው ይበጠብጥልኛል፣ ይረብሽልኛል ምናምን እያለ ያለው ኃይል ያለው አማራ ክልል ነው አይደል? ባህር ዳር ላይ የጣና ፎረም ለማስተናገድ ዲፕሎማቶች ወደ ባህር ዳር እየገቡ ነው። እነጀለስ የሉም እኮ ዝም ብሎ ነው። እዛ ታንትን ሊሆነ የሆነች የሰፈር ጧጠሽ ጧጠሽ ያደርጋል። ከዛ ባለፈ ምንም ምንም ኢትዮጵያ ያለችበትን መንገድ ይኸው ቀጥ ያለ ነው። ሌላ ምንም እንትን የለው? ቀጥ ያለ ከፍ ወደ ማለት ምናምን እንትን ያሰመረ ሻዕቢያን ይኸው ችንክር ያለ ቆሞ የቀረ አንደኛ አይማር ምንም፣ በቃ ለመማር ዝግጁ አይደል ማለት ምን አይነት ምን አይነት ኔኮ ያሳያል እኮ አም ዲሽቃ ያሳያል። በዚህ ዘመን እየተነገራቸው እኮ በነገራችን ላይ ህወሓትም እየተነገራት ነው። ያኔ ማንም ኋላ ቀር ውጊያ ከእናንተ ጋር አይዋጋም፣ ዓለም የደረሰበትን ቴክኖሎጂ እወቁ ተረዱት ሲባሉ ነበር። አይሰሙም። አሁን ማንም ከዚህ ጋር ቆላተንቤ ለቆላተንቤ የሚሮጥ የለም። ውጊያ አያስፈልግም፣ ሰላም ይሻላል። እኔ ምን አይነት ጭፍንነት ቢሆን ነው የሰማንያ ዓመት ሽማግሌ ሁን ለየትኛው ዕድሜ አሁን እንደዚህ ለህዝቡ ችግር ይፈጥረው እኔ እኮ ልማት አምጥቶ ምናምን የሆነ ህዝቡን ደህንነት ሰጥቶ ቢሆን እኮ እሺ፣ ሀገር አንክቶ በልቶ አንድ ትውልድ ብቻውን ቅርጥፍ አልጎ በልቶ ሀገር ኋላ አስቀርቶ! ኢንተርኔት ብርቅ የሆነባት ሀገር ፈጥሮ ማለት በቃ ዜጎቿን አሰድዶ ጨርሶ ከዛ ደግሞ እንትን ለማለት ይሞክራል። ላይክ እማይሆን ማለት ነው። አሁን ግን ጨርሷል። በሱዳን ወዲህ በአፋር ለመዳን አንድ መንገድ አለው ሻዕቢያ፣ ከኢትዮጵያ መንግስት ጋር መነጋገር መደራደር። አለበለዚያ አይድንም፣ አይችልም። እቺን እሳት አቀጣጥዬ አሟሙቄ እኔን አቃጥለኝም ዳርቆም ሞቀዋለው፣ ሌላ ይቃጠልልኛል ምናምን አይሆንም። በዚህኛው እንደዚያ አይሆን አሁን ልጆቹ አይደለም የሻዕቢያ ልጆች አይደለም ጦሩን እንትን የሚሉት ይህንን ጠንቅቆ ማወቅ ያስፈልጋል። ዓለም የደረሰበትን ቴክኖሎጂ ማስላት የግድ የሚልበት ደረጃ ላይ ደርሰናል። የሱዳኑን እንኳን የሱዳኑን እንኳን መፍታት አይችልም። መዘዙ ብዙ ነው። በነገራችን ላይ እንደምታስቡት አይደለም። የትላንት ነዋ የአልቡርሃን የመልሶ ማጥቃት መዘዟ ብዙ ነው ብዙ ነው። የምስራቅ አፍሪካ ትልልቅ ችግሮች የሚነሱት በነገራችን ላይ ከሻቢያና ና ከህዋት ይህን ማወቅ ያስፈልጋል። ከሻቢያና ከህዋት ይሄ ቀጠናው ላይ ያለው ሀገራትን በሙሉ ተመሳሳይ ጉንፋን ያስያዛቸው የሁለቱ እኩይ ጋንግሪን የሆኑ ኃይሎች ጥምረት ነው። ይህንን ኃይል ለማስወገድ አሁን ጊዜው ደርሷል። ራሳቸውን ሲጀመር ጨርሰዋል። ተንኮል አልቆባቸዋል

ጧት ማታ እነሱ እንደዛ ናቸው እነሱ እንደዛ ሴረኛ ሆኖ እንትን ቢለውም ሰው አንድ አይነት ምንም እንትን አይሉም በቃ ዝም ብለው ነው ያለ ምንም ሰብስታንስ ዝም ብለው ነው የሚዝቱት ዝም ብለው ነው የሚለፈልፉት ሌላ ምንም የላቸውም ቁል ቁል ነው ይሄዱ ያሉት ቁልቁል እስቲ ወጣው ከወዲያ እንኳን የመጣበትን በነገራችን ላይ ትንሽ ክፍተት ነው የሚፈልጉት ብዙ ሰው የሚያሰላው የ ኢትዮጵያ ውስጥ እኮ በርካታ ተቃዋሚ ኃይሎች አሉ። ሻዕቢያ እነሱን ይጠቀማልና ቶይ ሙት ነው። ሙት ሙት ተሸክሞ እዛ ሬሬሳ ነው የሚሸካከሙት። ተዋቸው እነሱ። በኤርትራ የዘጋውን በር ጥቂት ከፍተህ ጥቂት የሆነች ክፍተት ቢያገኙ ሻዕቢያ መንግላው የሚጥሉ ተቃዋሚዎች አሰፍስፈው ነው የሚጠብቁት። ይበቀዋል ሻዕቢያ። አሁን የቀይ ባህር ንቅናቄ የሚመሩት ወጣቶች ወደዛ የሚገሰግሱት ሻዕቢያ ሊበቃው ስለሚገባ ያነሱትም የተናገሩትም ነገር እጅግ የሚገርም ነው። ለኤርትራ ብቻ ሳይሆን ለቀጠናውን በሽታ ስለሆነ መወገድ አለበት። እንግዲህ ማለት ነው፣ የትም ያገኘው የጸበል ድግስ ላይ ሁሉ ይስገበገባል። እኔ ኢሳያስ ይገርመኛል። ጠብሲ ሳሊ ቤት ያደርጋል። በቃ አይጠሩኝም እንዴ ነው የሚለው። ጠብስ ይወድ ችግር ሲወድ ማለት ጦርነት ራሱ ራሱ ይወደዋል እሱ ይዋደዳሉ ከጦርነት ጋር ደም ጦርነትና፣ ይመቸዋል፣ አይበቃውም? ግን አሁን አይደንም። ስለማይደን ማምለጫ ብቸኛው መንገድ ጠረጴዛና ጠረጴዛ ንግግር፣ መነጋገሩ አይቀርም፣ መደራደሩ አይቀርም። እልቂት ሳይመጣ ነው የሚያስፈልገው። እሱ ስንት ሰው አስቀርሶ እንትን ሊል ቀድሞ ነው ይሄንን መስላት ያለበት ከድንዛዜው ሲነቃ እሱን እንደሚያደርግ እርግጠኛ ነኝ። ምክንያቱም አቅሙም ካልክሎት ያደርጋል። አንዲት አንዲት አንዲት ጥይት አንዲት ጥይት ሳት ብሎት ከተኮሰ የማይወጣበት ቅርቃር ውስጥ ነው የሚገባው። ይህንን ሻዕቢያ ጠንቅቆ ያውቃል፣ ጠንቅቆ ይረዳል፣ ጠንቅቆ ይረዳል። ምክንያቱም አይተርፍማ፣ አይተርፍም። ዙሪያውን ማለት እያንዳንዱን ነገር እኮ ካልኩሌት ማድረግ ነው። ዙሪያ ምን እየተፈጠረ ነው? ቀጠናው ላይ ምን አይነት ስራ እየተሰራ ነው? አሁን የዋት ደላሎች ሊያመላልሱለት እንደሚሞክሩት መሳሪያ ምናምን አይደለም፣ እንደዛ አይደለም። ኢትዮጵያ እኮ በየቀኑ የምታመርታቸው ድሮኖች ቁጥራቸው ከፍ እያለ ይሄ ራሱ ግጭት ማስቀረት የሚችል አቅም ነው ያላት፣ ማለት ጤነኛ ከሆኑ ኢትዮጵያ አሁን ያለችበት ወታደራዊ አቅም ጦርነት የሚያስጀምር አይደለም፣ ሊጀመር የታሰበ ጦርነትን የሚያስቀር ነው። የትጥቁ ዘመናዊነት፣ የወታደሩ ዝግጁነት፣ የተቋሙ ዝማኔ። ከዛስ ጦርነት አሁን ያለበት ደረጃ በጣም በጣም በጣም ዋር ሳይንሱ ልቋል፣ አያዋጣም። ጦርነትን የሚያስቀረውን የመጀመሪያ ነገር ኢትዮጵያ አድርጋለች። ብቁ ዝግጁነት አላት። የላቀ ሰራዊት በድንቅ ቴክኖሎጂ ትጥቅ ቆሟል። ይሄንን አይኑ እያየ እሳት ውስጥ የሚገባ ኃይል የለም። ከሞከረ መረዳቱ ችግር አለበት ማለት። የማትሞክራት ሀገር ሆናለች ኢትዮጵያ። የማትሞከር የማትደፈር፣ የማትነካ ጭንቅላት ያለው የሚያስተውል የሚደምር የሚቀንስ ኃይል እጁን እዚህ ሰዓት ውስጥ አይከትም። ይህንን ስለምናምን ነው ሻዕቢያ አይሞክራትም። ከሞከራት ሊጠፋ ነው። ግን ጦርነት አያስፈልግም። እኔ እኮ ምን እኮ ምን አተን እኮ እኮ የዚህ ቀጠና ላይ እኮ ምን ጠፍቶ እኮ እንዲህ እንደምትሆኑ ቀንድ ላይ የሆናችሁ ሰላም ልትሆኑ ነው ብሏል። አንድ ሰው ነው እንደዚህ ስንወጋጋ ቀንድ ለቀንድ አይሆንም እኮ ሴራ ነው የሚያውቁት። ሴራ ብቻ። ዶክተር አብይ አሕመድ ይዘውት የመጡት አዲስ በዓል በነገራችን ላይ ለቀጥናው ድንቅ ነበር። እነዚህ ሴራ ብቻ የለመዱ ሰዎች አልዋጥላቸው ብሎ አብኳኩት እንጂ ስንት ተስፋ ያለው እቅድ እኮ ነው ዶክተር አብይ ይዘው የመጡት ስንት ነገር አስጀመሩ። ስንት በግል ጥረታቸው ቀጥናው ላይ ስንት ሰላምን አመጡ። ለኤርትራ ስንት እንድላመቻቹላት። ይህ አናሎግ ሰውዬ ተቸንክሎ ቀርቶ ይኸው ችግር ይፈጥራል እዚህ አሁን ግን የማይወጣበት መአት የማይድንበት እንትን ውስጥ ገብቷል። የሱዳን ፖለቲካ በቀጣይ የሚሄድበት አቅጣጫን ማየት እያንዳንዱ የቀጠናው ችግር የህወሓት ውድቀት የሱዳን ትርምስምስ ምናምን ራሱን ነው ሄዶ የሚጎደው። ገብቶ እኮ ነው እጁን ከቶ አብኳክቶ፣ በማይመለከት ሴራ፣ ተንኮል፣ ደባ ብቻ የሚያውቀው አሁን ግን ያ ያከተመ ይመስላል። ከዛ ሁሉ ግን ቁጭ ብሎ መነጋገር ኢትዮጵያውንም የጣራች ነው ለሰላም